በመላው ዓለም የምትገኝ ውድ ኢትዮጵያውያን እንደምንቆይታችኋል ከዛሬ ህዳር 13 ቀን 2018 መረጃዎች ጋር ተመልሰናል። ነገ ለሚካሄደው ታላቁ ሩጫ ጥብቅ የፖሊስ መመሪያ ወጣ። ልሙጥ ባንዲራና የኦነግን ባንዲራ ይዞ መገኘት በጥብቅ የተከለከለ መሆኑን ከፖሊስ የተገኘው መረጃ አመላክቷል። ሌሎች አሳሳቢ መረጃዎችም ተላልፈዋል። ታዋቂው ዓለም አቀፍ ሚዲያ ሮይተርስ በደቡብ አፍሪካ በጠቅላይ ሚኒስትር አብይ አህመድ ላይ የደረሰውን ተቃውሞ ዘገበ። ተቃዋሚዎቹ መንግሥት በገዛ ሕዝቡ ላይ ጦርነት እያካሄደ በዓለም አቀፍ መድረክ ላይ የክብር ቦታ ሊኖረው አይገባውም ብለዋል። አቶ ጌታቸው ረዳ ተሰደብኩ፣ ተዘለፍኩ አሉ። በወልቃይት አስተዳዳሪዎች ላይም ክስ አቅርበዋል። ፌዴራል መንግስቱም አስከፍቶናል ብለዋል በወጡት መግለጫ። የመተከል ዞን የንጹሐን ዜጎች ሰቆቃ ዛሬም ቀጥሏል። ወነግሸኔ በዛሬ ዕለት ወደ ዞኑ ሰርጎ በመግባት ጥቃት መክፈቱ ተገልጿል። የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆም ሮይተርስ በደቡብ አፍሪካ በጠቅላይ ሚኒስትር አብይ አህመድ ላይ የደረሰውን ተቃውሞ ዘገበ። ተቃዋሚዎቹ መንግስት በገዛ ሕዝቡ ላይ ጦርነትን እያካሄደ በዓለም አቀፍ መድረክ ላይ የክብር ቦታ ሊኖረው አይገባውም ብለዋል። በደቡብ አፍሪካ ጆሃንስበርግ ናዝሬክ ኤክስፖ ሴንተር እየተካሄደ በሚገኘው የቡድን 20 ጂ20 የዓለም መሪዎች ጉባኤ መክፈቻ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ጨምሮ በጉባኤው ላይ የተገኙ መሪዎችን የሚቃወሙ ሰልፎች ትኩረት መሳባቸውን ሮይተርስ ዘገበም። ሮይተርስ በዘገባው እንዳመላክተው የመላው አንድነት ለአማራ ማኅበር ኦል ዩናይትድ አማራ አሶሲሽን አባላት የሆኑ ኢትዮጵያውያን በጉባኤው ደጃፍ በመገኘት በጠቅላይ ሚኒስትሩ ላይ ጠንካራ ተቃውሞ አሰምተዋል። እነዚህ ሰልፈኞች በዋናነት ያነሷቸው ጥያቄዎችን በአማራ ክልል ሁለት ዓመት ካለፈው ጦርነት ጋር የተያዘ ሲሆን መንግስት በአማራ ሕዝብ ላይ የፈጸመ ነው ያሉትን እንግልትና የሰብአዊ መብት ጥሰት በአስቸኳይ እንዲያቆም ጠይቋል። ተቃዋሚዎቹ አክለውም መንግስት በገዛ ሕዝቡ ላይ ጦርነት እያካሄደ በዓለም አቀፍ መድረኮች ላይ የክብር ተሳትፎ ሊኖረው አይገባም። በሚል ጠቅላይ ሚኒስትር አብይ አህመድ በጉባኤው ላይ መገኘታቸውን አጥብቀው ኮንነዋል። በኦፓኒኮስ አማካኝነት ለሮይተርስ የተለቀቁት ምስሎች ሰልፈኞቹ ለረጅም ሰዓት በፀሐይ ውስጥ ከቆዩ በኋላ ቁጣቸውን ሲገልጹ ታይተዋል። ተቃውሞ በኢትዮጵያ ጉዳይ ለብቻ ግን የተወሰነ አልነበረም። በሀገራቸው ከተቀሰቀሰው የእርስ በርስ ጦርነት ጋር በተያዘ የተቆጡ ሱዳናውያንም ድምፃቸውን ሲያሰሙ ታይተዋል። የተለያዩ ዓለም አቀፍ ምንጮች እንደጠቆሙትም በሱዳን የጀኔራሎች ጦርነት ሀገሪቱን እያፈራረሳትና ዜጎች ለከፋ ስደት እየተዳረጉ ባለበት በዚህ ወቅት የዓለም መሪዎች ዝምታን መምረጣቸው እንዳስቆጣቸው ሱዳናውያኑ በጉባኤው መግቢያዎች ላይ በመገኘት ተቃውሟቸውን አሰምተዋል። ጦርነት ይቁም፣ የውጭ ጣልቃ ገብነት ይብቃ በሚሉ መፈክሮች የታጀበው የሱዳናውያኑ ሰልፍም የጂ ሀያ መሪዎች ጉባኤ ተገቢውን ትኩረት እንዲሰጡና ተጨባጭ እርምጃ እንዲወስዱ መጠየቃቸው ተዘግቧል። ተሰደብኩ፣ ተዘለፍኩ ሲሉ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በወልቃይት አስተዳዳሪዎች ላይ ክስ አቀረቡ። ስምረት ፓርቲ ዶክተር ዳኛቸው አሰፋንና የሃይማኖት አባቶችን በጽኑ ኮነነም። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከወልቀየት ጠገዴ ዞን አስተዳዳሪዎች የተሰጣቸውን ምላሽ ተከትሎ ተሰደብኩ፣ ተንቋሸሽኩ ሲሉ በሊቀመንበርነት በሚመሩት ስምረት ፓርቲ በኩል ክስ አቀረቡ። አቶ ጌታቸው ረዳ ከሳምንታት በፊት ወደ ወልቀየት ጠገዴ ዞን ሁመራ ከተማ ቅንተው ከተመለሱ በኋላ የዞኑ አስተዳዳሪዎች እነ ኮሎኔል ደመቀ ዘውዱ ኮሎኔል ደመቀ ዘውዱንና አቶ አሸት የደምለው ትግረኛ ተናጋሪዎች ናቸው። የወልቃይት አስተዳደርም እንዲፈርስ ከፌዴራል መንግስቱ ጋር ተስማምተናል ሲሉ ለአንድ የትግራይ ሚዲያ መናገራቸው ይታወሳል። ይህንን የአቶ ጌታቸውን ንግግር ተከትሎ የዞን ዋና አስተዳዳሪ አቶ አሸት የደምለው በሰጡት ምላሽ የሚጠናከር እንጂ የሚፈርስ አስተዳደር የለም። እነዚህ ሰዎች ከህወሓት ጋር ያደጉ በመሆናቸው አሁንም ውሸት አላቆሙም። ሁመራ ሲመጡ የሚናገሩት ሌላ ነው ወደ አዲስ አበባ ሲመለሱ ደግሞ የሚያወሩት ሌላ ነው። በማለት ማስተባበያ ሰጠው ነበረም። ይህንን ተከትሎ ዛሬ ከሰዓት በኋላ አቶ ጌታቸው ረዳ የሚመሩት ስምረት ፓርቲ በወጣው መግለጫ የወልቃይት ጠገዴ አስተዳዳሪዎች አካባቢውን ወረው የያዙ ኃይሎች ሲል የጠራ ሲሆን ሂደቱን እያስፈጸሙ ያሉ የፌዴራል ባለስልጣናትም፣ ወይም በራሳቸው አገላለጽ አቶ ጌታቸውን በሚዲያ በማንቋሸሽ የተጀመረውን እንቅስቃሴ አደጋ ላይ እንዲወድቅ እየተንቀሳቀሱ ነው ሲል ክስ አቅርቧል። ፓርቲው አክሎም ባለቤት የሆነው የፌዴራል መንግስትም ይህንን የባለሥልጣናቱን ክብር የሚነካ ድርጊት ማረም ሲገባው ዝምታን መምረጡ አሳዝኖናል ሲል ገልጿል በወጣው መግለጫ። በሌላ በኩል ፓርቲው ከአራት ቀናት በፊት የኢትዮጵያ አየር መንገድ ወደ ሁመራ ያደረገውን በረራ ማስጀመሩን ተከትሎ ዶክተር ዳኛቸው አሰፋና የሃይማኖት አባቶች ወደ ስፍራው መቅናታቸውን ፓርቲው ኮንኗል። በተለይም ዶክተር ዳኛቸው የተከዜዘብ የተሰኘውን ኃይል በጎበኙበት ወቅት እኔም የተከዜዘብነኝ ማለታቸው ፓርቲውን አስቆጥቷል። ስምረት ፓርቲ በመግለጫውም በህዳር 10 ቀን 2018 ዓ ም በምዕራብ ትግራይ ድሮም ህዝባችን እንዲፈናቀል ከፊቱ ነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች ባለፈው ነገር ሳይጸጸቱ አሁንም ይህንን ስምምነት የሚያደናቅፍና የትግራይን ሕገ መንግሥታዊ ግዛት የሚጻረር ኃላፊነት የጎደለው ተግባር ሲፈጽሙ ውለዋል ሲል በሁመራ የተደረገውን አቀባበልና ጉብኝት አውግዞ መግለጫ ሰጥቷል። ስምረት ፓርቲ ነገ ለሚካሄደው ታላቁ ሩጫ ጥብቅ የፖሊስ መመሪያ ወጣ። ልሙጥ ባንዲራና የኦነግ ባንዲራ ተከልክለዋል። በአዲስ አበባ ነገ ለሚካሄደው 25ኛው ታላቁ ሩጫ ተሳታፊዎች ሊከተሏቸው የሚገቡ ጥብቅ መመሪያዎች መውጣታቸውን ከፖሊስ የተገኘው መረጃ አመላክቷል። ዛሬ ቅዳሜ ህዳር 13 ቀን 2018 ዓ ም በአዲስ አበባ ፖሊስ ጠቅላይ መምሪያ ከአዲስ አበባ የጸጥታ ተቋማት የተወጣጡ ከፍተኛ ኃላፊዎች በተሳተፉበት ስብሰባ ላይ የነገው መርሃ ግብር በሰላም እንዲጠናቀቅ በሚል የተለያዩ የጸጥታ ውሳኔዎች ተላልፈዋል። ፖሊስ ስብሰባውን ተከትሎ እንደገለጸውም በእለቱ ከፕሮግራሙ ጋር የማይገናኙና ህገ ወጥ ናቸው ያላቸውን ነገሮች ይዞ መገኘት ፈጽሞ የተከለከለ መሆኑን አስታውቋል። በተለይም ፖሊስ ህገ ወጥ ብሎ ከዘረዘራቸውና ወደ ስፍራው እንዳይገቡ እገዳ ከጣለባቸው ነገሮች መካከል ከስለታማና ጎጂ ነገሮች በተጨማሪ በህዝቡ ዘንድ ልሙጥ እየተባለ የሚጠራውን ኮከብ የሌለበትንና የኢትዮጵያን ባንዲራ እንዲሁም የኦነግን ባንዲራ ወደ ስፍራው ይዞ መገኘት በጥብቅ እየተከለከለ መሆኑን አሳስቧል። እነዚህን ባንዲራዎችና ቁሳቁሶች ወደ ሩጫው ስፍራ እንዳይገቡ ለማድረግም የጸጥታ አካላት በየኬላውና በመግቢያዎቹ ከወትሮ በተለየ መልኩ ጥብቅ ፍተሻ እንደሚያካሄዱ ተገልጿል። ከቁሳቁስ እገዳው በተጨማሪም በነገ ዕለት በሚካሄደው ሩጫ ላይ ግጭት ቀስቃሽ መልእክቶችንም ማስተላለፍና መፎክሮችን ማሰማትም በጥብቅ የተከለከለ መሆኑን ፖሊስ በመግለጫው አሳስቧል። ይህ የመልእክትና የመፈክር እገዳ ሊደረግ የቻለውም ከሁለት ዓመት በፊት በተካሄደው 23ኛው ታላቁ ሩጫ ላይ የተፈጠረው ሁነትን ተከትሎ መሆኑም ተመላክቷል። በወቅቱ ተሳታፊዎች እየመጡ ነው እየመጡ ነው በማለት የፋኖን እንቅስቃሴ የሚደግፉና መንግስትን የሚቃወሙ መልእክቶችን በስፋት ማስተጋባታቸውን ተከትሎ በርካቶች በቁጥጥር ስር መዋላቸው ይታወሳል። በመሆኑም ይህን የሁለት ዓመት ተሞክሮ ከግምት ውስጥ በማስገባት በዘንድሮ ሩጫ ተመሳሳይ ይዘት ያላቸውና መንግሥት ግጭት ቀስቃሽ ሲል የፈረጃቸውን ፋኖን የሚያወድሱ ወይም መንግስትን የሚተቹ መልእክቶችን ማስተላለፍም ሆነ ማስተጋባት፣ መፎክሮችን ማሰማት የማይቻል መሆኑም በስብሰባው ላይ ተገልጿል። ፖሊስ ይህን እገዳ ለማስፈጸምና የዝግጅቱን ሰላም ለማስጠበቅ ሲልም ከሰው ኃይል በተጨማሪ ዘመናዊ ቴክኖሎጂዎችን በመጠቀም በሩጫው ላይ የሚሳተፉትን ሰዎች እንቅስቃሴ በቅርበት እንደሚቆጣጠርና ጠንካራ ክትትል እንደሚያደርግ ማስታወቁንም ከተሰጠው ይፋዊ መግለጫ ላይ ለመረዳት ተችሏል። የመተከል ሰቆቃው ቀጥሏል። ኦነግ ሸንዴ አንድን ሙሉ ቤተሰብ ጨምሮ በንጹሐን ላይ አሰቃቂ ግድያ ፈጸመም። በቤኒሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በተለይም ኩጂ በተባለ ቀበሌ በፓርላማው በሽብርተኝነት የተፈረጀው የኦነግ ሸኔ ታጣቂ ኃይል ወደ ክልሉ ጥሶ በመግባት በንጹሐን ዜጎች ላይ አሰቃቂ ግድያ መፈጸሙ ታውቋል። ዛሬ ህዳር 13 ቀን 2018 ዓ ም ከጠዋቱ 11 ሰዓት ተኩል ጀምሮ በተከፈተው በዚሁ ድንገተኛ ጥቃት ነዋሪዎች በእንቅልፍ ላይ ያሉ ከፍተኛ ተኩስ እንደተከፈተባቸው ታውቋል። ከዚህ ቀደም ተደጋጋሚ ጥቃቶች ሲያስተናግድ የቆየው የመተከል ዞን ቡለን ወረዳ ዛሬም በሌላ አሳዛኝ ክስተት ተሞልቷል። ታጣቂዎች ድንገተኛ ተኩስ በመክፈት በርካታ መኖሪያ ቤቶችን ያቃጠሉ ሲሆን የቀበሌ አስተዳደር ጽሕፈት ቤትን ጨምሮም የመንግስት ተቋማትን የጥቃቱ ኢላማ ማድረጋቸው ተገልጿል። ነዋሪዎች ነፍሳቸውን ለማትረፍ ቀያቸውን ጥለው ወደ ጫካ ለመሸሽ መገደዳቸውንም ከአካባቢው የተገኘ መረጃ ያመላክታል። እስካሁን በጥቃቱ የተገደሉ ንጹሐን ዜጎች ቁጥር በውል ባይታወቅም አቶ ጌታቸው የተባሉ አባወራ ከነሙሉ ሙሉ ቤተሰብ አባላቶቻቸው በጭካኔ መገደላቸው ተረጋግጧል። እጅግ አሳዛኙ ጉዳይ አቶ ጌታቸው ከዚህ ቀደም ራሳቸውና ቤተሰባቸውን ለመጠበቅ ሕጋዊ የጦር መሳሪያ የነበራቸው ቢሆንም ከአካባቢው ባለሥልጣናት በተሰጠ ትዕዛዝ ከሶስት ወራት በፊት ትጥቃቸውን እንዲፈቱ መደረጉ ነው። በዚህም ምክንያት ራሳቸውንም ሆነ ቤተሰባቸውን መከላከል በማይችሉበት ሁኔታ ውስጥ ነው የዚህ አሰቃቂ ጥቃት ሰለባ ሆነዋል። ጥቃቱን ተከትሎ የአካባቢው የፓርላማ ተወካይና የአርባ ምንጭ ዩኒቨርሲቲ መምህር የሆኑት ረዳት ፕሮፌሰር መብራቱ አለሞ እንደገለጹት ጥቃቱ የተከፈተው ሊነጋጋ ሲል ከሌሊቱ 11 ሰዓት ተኩል ጀምሮ መሆኑን ገልጸው የጸጥታ አካላት በአስቸኳይ ወደ ስፍራው እንዲደርሱ ጥሪ አቅርበው ነበረም። ይሁን እንጂ ጥቃቱ በተፈጸመበት ወቅት የጸጥታ ኃይል ወደ አካባቢው ስለማቅናቱ የተገኘ መረጃ የለም። እንዲሁም ከክልሉ መንግስት በኩል እስካሁን ስለጥቃቱ የተሰጠ መረጃም ሆነ ማብራሪያ የለም። ከ2013 ዓ ም ጀምሮ እስካለንበት 2018 ዓ ም ድረስ የመተከል ዞን ቡለን ወረዳ ንጹሐን ያለምንም ከልካይ የሚገደሉበት የሶቆቃ ምድር ሆናለች። ታጣቂዎች ድንበር ተሻግረው በመግባት የሚያደርሱት ጥቃት አሁንም መፍትሄ ሳያገኝ ቀጥሏል።